እና እኔ የሱስ ልጆች እናት ያላባት ነው ልጆቹን ማሳድጋቸው። እና በቻላችሁት መጠን ይቅርታ እንዲደረግልኝ አድርጉ። ይቅርታ እንድታደርጉልኝ በፊታችሁ መሬት ወድቃሉ። በጣም ይቅርታ ጠይቃለሁ ካጠፉ ወንጀል ነው። በሷ ባመጣችሁ ኬዝ እኔ አለቅ ስላል እኔም መንበርከክ አለብኝ፣ እንበረከካለሁ። ሰላም! ውድ ቤተሰቦች እንዴት ናችሁልኝ? እላችኋለሁ እኔ ያለሁት ፈጣሪ ይመስገን፣ እናንተ እንዴት ናችሁልኝ? ባላችሁበት ሁሉ ሰላማችሁ ይብዛልኝ እላችኋለሁ። እንዴት ናችሁ? ያው እየሰራን ነው፣ እየተንቀሳቀስን ነው። አሁን ሁላችንም እየጠፋን አይደለም፣ እያያችሁ ነው። በመሀል ደግሞ ማይሆን እና በቃ ጭራሽ ማይስብ ተግባር ይፈጽማል ከመሀላችን ማለት ነው። ማለቴ ባለፈው ናፍቆት የሰራችውን ቪዲዮ ካያችሁ መድኃኒት ወሰድኩ ምናምን ምናምን ብላ ራስ የማጥፋት ሙከራ ማለት ነው። መድኃኒት ወሰድኩ ምናምን ሳይሆን ራስ የማጥፋት ሙከራ፣ አረፋ ደፍቃ ምናምን ራሷን የማጥፋት ሙከራ አድርጋለች ማለት ነው። ይሄ ደግሞ ማለት በኛ ሕግ ያስከስሳል። በእኛ ሕግ ሳይሆን በዓለም ሕግ ያስከስሳል። ራስን ማጥፋት ያስከስሳል፣ ያስቀጣል፣ ያሳስራል ማለት ነው። እና ይህን ነገር ከዚህ እንድትማርበት ብዬ ቀን ቅድም ስልክ አስደውይላታለሁ ወደ ናፍቆት ማለት ነው። እንደዚህ በቃ ኮስተር ባለ ሰው ምናምን በፖሊስ አስመስዬ አስደውይላታለሁ። ምን ብያታለሁ? ተከሰሻል፣ ትፈለጊያለሽ፣ እንደዚህ ራስሽን የማጥፋት ወንጀል ፈጽመሻል ለዛ ክስሽን ትከታታያለሽ። ተከሰሻል መተን ውሰድሽ ወይስ ራስሽ መምጣት ትያለሽ? ብዬ አስደውዬባታለሁ። እና ገና ሳስደውልባትም ብጭ ብጭ ነው ያለችው። ማለት ፈርታለች ማለት ነው። ያኔ ያለችው ፕራንክ ነው ምናምን ምናምን ብላለች። ግን አንዴ ደርሷል እና ሞክረሻል ሁሉንም ነገር ቃልሽን መስጠት አለብሽ ምናምን ብለዋታል። እና እኔንም ነግረውኛል እላታለሁ። ለዚህ ጉዳይ ነው የጠሯት ስታማክረኝ ነግረውኛል ብያታለሁ እና ለምን በቪዲዮ ይቅርታ አትያቸውም? በቃ እኔ እንደምንም ነግሬያቸዋለሁ። ፕራንክ እንደሆነም በቪዲዮ ነገርያቸው እያለቀሽም ተመርክሽም ቢሆን ምናምን ይቅርታ በያቸው እላታለሁ እና እኔ እኔ ነኝ ስልኩንም የሚያስደወልኩት እንደ ፖሊስ አስመስዬ እዚህ ጋር የፈጣጠርኩት ሁሉንም ነገር እኔ ነኝና እስቲ እኔ ራሱ ሳቂን መቆጣጠር የምችለው አይመስለኝም። እዚህ ጋር በውሸት ልጅቷ ይቅርታ ስትል ስለምን፣ አይ ደሞ አውቄ ሞቅ አድርጊው፣ እንደዚህ አድርጊ፣ መታሰር ነው መፈልጊው። ቃስ ይቅርታ ትላለች፣ መሬ ላይ ተወድቃለች፣ ዋጋዋን ታገኛለች። ባለፈው እንደተጫወተችብን እኛም እንጫወትባታለን ነው። ያው እንዳልኳችሁ ያለውንም ነገር ስልክ ሲያቆ እኔም ጋር ተደውሎልኛል። አንቺን ከዚህ ከእስርና ከቃለ መጠይቅ ፍርድ ቤት ከመቅረብ ምናምን እንዲታደጉሽ ብዙ ነገር እየሞከርኩ ያርክሹ ነገር ያስከስሻል፣ ታውቂያለሽ አይደል? ምንም ያስከስሳል። ራስን ማጥፋት መሞከር ማለት ያስከስሳል። ጀስት ፕራንክ ነው ያልሹ፣ ግን እነሱ ጋር ደግሞ የደረሰው ተቆራርጦ የደረሰ ቪዲዮ ነው የደረሳቸው። የሕግ አካል ስሚ፣ የሕግ አካላቶች አይደሉ እነዚህ ገብተ ዩቲዩብ ምናምን እዩ ብታያቸው እንዴት ነው የሚመጣው እንደዚህ አይነት ነገር ነው ምን ብለን ነው እሱ የማዘዝ አቅሙ የሚኖር ሙሉን ገብታችሁ ብለን ማውጣት እንችላለን እነሱ ጋር የደረሰው ቪዲዮ ተቆራርጦ ጠላት ይኑርሽ ማን ይኑርሽ ምን እንዳደረሰው አናቅም ስለዚህ በተዘዋዋሪ የሚሆን አጭሯ የተቆረጠችው የሞከርሽበት እነሱ ጋር ደርሷል ስለዚህ ይሄ ነገር ደግሞ ያስከስሻል ያስከስሻል አይደለም ወይ በብር ወይ በእስር ነው የምትላቀቀው አይታወቅም ቅን ትንሹ ና ያልኩሽ ትንሹ ብር ነው የመጨረሻ ካቀለሉልሽ ብር ነው እንዴ? ለምንድን ነው እያስፈራራኝ ነው? እኔ እያስፈራራሁሽ አይደለም። እኔ ደግሞ ከነሱ ጋር በመሆን ጥሩ ነገር ስልሽ እኔም ስለተደወለልኝ እዚህ ጋር አንተም ደውለህ ምን አሉ እህ ምን አሉ እኮ ያሉኝም ብለውኛል። እቺ ልጅ የማጥፋት ሙከራ አድርጋለች እንፈልጋታለን እኮ ና የውሸት ነው ምናምን አትላቸውም እንዴ? ቢያንስ አንተ ምንም ማስረዳት አልችልም። ምንም ማስረዳት ማስረጃ አላቸው። የቪዲዮ ማስረጃ አላቸው። ስለዚህ ምንም ማድረግ አልችልም። እኔም ለነሱ ምንም ማስረዳት አልችልም። ናፍቆት ለዛ ለአንቺ ደግሞ ጥሩ ነገር እንደምንም ቢሆን አሳምኛቸው እንደምንም ቢሆን ለምኜ ተንበርክኬ ማልቅሽ እንዲሆን ጥሩ ነገር ይዤልሽ መጥቻለሁ። ያው በቪዲዮ እንደዛ እንዳረግሽውላ እኔ የቀልዴን ነው ይቅርታ አድርጉልኝ። ከቻልሽ ቀልድ እንደሆነ እየሰማሽ ነው ከቻልሽ እያለቀሽ ተንበርክከሽ ድአሰው መታሰሩ ነው የምትፈልጊው? ቢያ ሄደ እንደምታደርጉት አይነት ፕራንክ ና ያደረግኩት ትንሽ ሀሳቡ ጫና ያለ ጫና ያለ ነው። ከዚህ ውጭ እንዴት ነው ተንበርክኬ ባላጠፋሁት እጠፋት ይቅርታ። ተዘዋዋሪ ደግሞ ችግር አምጥቷል። አ እየሰማሽ ተዘዋውሮም ቢሆን ችግር አምጥቷል። ይሄ ነገር እኛ ፕራንክ ነን። እንደሱ ምን ያውቃል ታዲያ? እነሱ የህግ አካላቶች ናቸው፣ ምን ያውቃሉ? እኛንን ፕራንክ መሆኑን የምናውቀው እነሱ ጋር ተቆርጦ የደረሰው ቪዲዮ ሌላ ነው። እየሰማሽ ነው፣ ሌላ ነው እነሱ ጋር ተቆርጦ የደረሰው። ስለዚህ እኔ ምርጫ እየሰጠውሽ ምናምን አይደለም፣ እኔ እንደ ወንድም እያማከርኩሽ ነው። ቃልሽን መስጠትና መቆየት መፈልግ ከሆነ ሄደሽ ቃልሽን ስጪ፣ ክስሽን ተከታተይ፣ ጠበቃም ቀጥረሽ መቆም ትችያለሽ። ወንጀል እኮ አይደለም። እኔ እኮ ግራ ገባኝ እንዴት እንደማስረዳ ነገር፣ ሌላ ሰው እየሰማሽ ራስን ማጥፋት ወንጀል ነው። ሲጀመር ወንጀል ነው ራስን ማጥፋት። ይሄን ታውቂዋለሽ። ከእናንቀጽ ምናምን ምናምኑ መጥቀስ አይጠበቅብኝም። እሺ አሁን እያልኩሽ ያለሁት በቪዲዮ ቪዲዮ ዘራጋልሻለሁ ቪዲዮ ከፍትልሻለሁ፣ በቪዲዮ እያለቀሽ እኔም እውጣለሁ ሳይሆን እየወጣውም እየገባውም ቢሆን ይቅርታ ታያለሽ፣ ተንበርክሽም እያለቀሽ ለራሽ ስትይ ማኔጅ አደረግሻለሁ እኔ በደንብ እንዲያሳምን አድርገሽ እያለቀሽ የምርሽን። የሚሆንም አይሆንም እኮ አያገባኝም፣ ግን ከዚህ ነገር እንድትላቀቂ እያለቀሽም ቢሆን ተንበርክሽ ምናምን ስሪ የቱ ይሻልሻል? ይሻል አንቺ ሄደሽ ቃል መስጠቱ ነው ወይስ እዚህ ጋር? እየሰማሽ ነው? እሺ፣ እየሰማሽ ነው? እሺ ሄደሽ ቃልሽ መስጠትና ፍርድሽ መከላከል መከታተል ይሻልሻል ወይስ እዚህ ጋር ተንበርክከሽ ይቅርታ ማለት ነው? እሱን እሱ ሌላ ቀን ነው። አሁን እኮ ስርም ሊጠብቅሽ ይችላል። ከዚህ በኋላ ቪዲዮ አልሰራም ምናምን ምናምን ሳይሆን ሶስት አመትም ሁለት አመትም ልትታሰሪ ስለምች ወደሰውን በግድሽ ላሰሪ ይተሻልሽ። እየሰማሽ ነው አይደል እኮ፣ ከዚህ ነገር ለመውጣት ይሄን ቪዲዮ ተንበርክከሽ እያለቀሽ በደንብ ባዘነ እሺ። ኦኬ፣ ቦርሳውን ብትይዘው ይሻላል ወይስ ተያዙ አይደል? እሺ ምስኪን ፊት አሳይሽ። ምስኪን ፊት አሳይ። እኔ ምን ሻለሁ? እኔ እንዴ ነው ምስኪን ፊት፣ እንዴ ነው ምስኪን ፊት፣ እንዴ ነው የሚታይ ምስኪን ፊት? አሳይና መጀመሪያ ምትዩ፣ እኔም ዲያሎግ ምናምን ልሰጥሽ አልችልም። በጣም ይቅርታ ላደረኩት ነገር በጣም ይቅርታ። እዛ ጋር ጀስት ፕራንክ፣ እኔ ጓደኞቼ ነው ፕራንክ ያደረኩት። እንደዚህ አይነት ሀሳብ የለኝም እኔ ወጣት ነኝ። እንደዚህ አይነት ሀሳብ አላስብም። አሁንም ምስኪን ፊት እያየውባት አይደለም

ባለፈው ጓደኞቼ ኢምፕራንክ ባደረኩት፣ የለውም የለም፣ ይሄ እንትን ይጎሉዋል። ምስኪንነት አይደለም፣ እንዲያዝኑልሽ እንዲራሩልሽ አትፈልጊም ነው። ማራራት ነው ማስፈራራት ነው? ፊሽ ነው፣ ነው፣ ነው፣ ነው፣ ይገልኩኝ ነው። ስነስርዓት ያዝ። እግዚአብሔር እና ተናደኝ እኮ ማራራት ነው ወይስ ማስፈራራት ነው? ያሽ ፊሽ፣ በእናትህ አትናገረኝ። እኔ ጭራሽ ትናገረኝ ማለት አልችልም። በቃ እኮ ማራራት ነው ማስፈራራት፣ እኔ አይገባኝም እኮ። እሺ፣ እኔ አሁንም እየተባበርኩሽ ነው። እዚህ ጋር ካሜራማን ይዤ መጥቼ እየተባበርኩሽ የመንገዳታት ግዴታ ይለው እየተባበርከኝ ነው። እንደዛ ነው የሚሰማኝ፣ እየተባበርከኝ እንደሆነ ሁለት ሶስት። ሰላም፣ እንዴት ናችሁ? ባለፈው ጓደኞቼን ፕራንክ ያደረኩት ቪዲዮ ወንጀል እንደሆነ አውቃለሁ። ነው የምለው ምን ወንጀል እንደሆነ አውቃለሁ። እኔ እግዚአብሔር አንቀጹን ከቻለሽ ጥቀሽ። አሁን ቀጥታ ፕራንክ ነው ያረኳቸው ምናምን ወደ መጀመሪያ ትንበርከክ ወይስ ታልቅስ? ትንበርከክ፣ ትንበርከክ። አልንበረከክም። አንድ ሁለት ሶስት ጀምሪ። ሰላም እንዴት ናችሁ? ባለፈው ፖስት ባደረኩት ቪዲዮ ጓደኞችን ፕራንክ እያረኳቸው ነበርና፣ ያው ራስ ማጥፋት ወንጀል እንደሆነ አውቃለሁ። እኔ ራሴ ላጠፋ ሳይሆን እነሱ ሁል ጊዜ እንደማደርገው ፕራንክ ነው ያደረኩትና ይቅርታ ብርክክ ብርክክ እያልሽ እንዴ ጀምሮ ጀምሮ በመሀል እየወረሽ እና በጣም ይቅርታ ላችሁ ነው ብለሽ ብርክክት ያደሽ ሰሪ ሰሪ 1 ሰላም እንዴት ናችሁ? ባለፈው የሰራሁት ቪዲዮ ጓደኞቼ እኔ ፕራንክ ለማድረግ ነበረ፣ ግን ነገሩ ዞሮ በህግ የሚያስጠይቀኝ ሆኗልና ይቅርታ ጠይቃለሁ። ማለት እኔ አስቤ አይደለም እንደዛ ያደረኩት እና ላይ እንኪን ሰሪ ሰሪ ትዋ መጀመሪያ ትንበረከክ ያለሽ፣ ከዛ እዛው ተንበረከከሽ እያወራሽ እምባሽን እንደምን እኮ የውሸትም ቢሆን አስመስይ፣ ለማልቀስ አስመስይ። እዚህ ጋር ብቻዬን እንትን ምለው እያጽናነውሽ ነው ሰነካሽ ምናን እንዳትነግጭ። አንድ ሁለት ሶስት። እኔ ነግርሻለሁ። ትበረከክበት ሰዓት እኔ ነግርሻለሁ። የሚቆራረጠውን ነገር አታብዢበት። አልቅሺ እድሻለሁሽ። ቀስብ ይያልሽ ናፍቆት እሺ። እየደከመ አውርደው በቃ ችግር እኮ በእኛም እዚህ ጋር ምንድን ነው? ላንቺ እኮ ነው። እሱም ካሜራ ማን የቆመው፣ እኔም የቆምኩት እኮ ላንቺ ነው። ሰው ወንጀል ሳይሰራ እንዴት ነው? ወንጀል ነው። ይሄንን ታውቂያለሽ፣ ወንጀል ነው። አንድ ሁለት ሶስት። ሰላም እንደት ናችሁ? ያው ዛሬ እንግዲህ የመጣሁት ባለፈው የሰራሁት ፕራንክ ላይ ወንጀል አለው እና ማለት ጥሩ አይደለም። እኔ እንደ ፕራንክ እንደ ኖርማል አስቤ ነበር የሰራሁት ግን ራስን ማጥፋት ወንጀል ነው ተብሏል እና በጣም ይቅርታ ጠይቃለሁ ካጠፉ

እና ይቅርታ አድርጉልኝ። አይደለም ከሱ አይደለም። እና ይቅርታ አድርጉልኝ ትላለች እንዴ። እሺ በቃ ፊሻ ጨቅጭቀኝ በቃ። በጣም ይቅርታ እኔ እንትን በይ እንትን ጨምሪበት። እኔ የልጅ እናት ነኝ፣ ብዙ ልጅ ማሳደግ ልጅ ነኝ፣ ቤተሰብ የምጦር ልጅ ነኝ የሶስት ዓመት ልጅ አለኝ። ማን ያሳድግልኝ? ያለ አባት ነው ማሳደጉት። ያለሽ አንድ እሱን ጀምሪ፣ እሱን ቀጥ ይድሻለሽ። አንድ ሁለት ሶስት ጀምሪ እባክሽ። ሰላም እንዴት ናችሁ? ባለፈው ፕራንክ ያደረኩት ነገር ወንጀል ስለሆነ በጣም ይቅርታ አድርጉልኝ። እኔ ፕራንክ ለማድረግ አስብ እንጂ ወንጀል ለመስራት አስብ አይደለም እና በጣም ይቅርታ እንድታረጉልኝ ፈልጋለሁ። አይዞሽ አይዞሽ እና እኔ የሶስት ልጆች እናት ያለ አባት ነው ልጆቹን ማሳደጋቸው። እና በቻላችሁት መጠን ይቅርታ እንዲደረግልኝ አድርጉ። ይቅርታ እንድታደርጉልኝ በፊታችሁ መሬት ወድቃለሁ።

እኮ እኔ እችን ደግሞ እኔ እንደምንም እዛጋ አፌን ስላበላሸው ለሱ ማሳያትም ቪዲዮ አንድ ይቀርጻለሁ ካንቺ ጋር ማለት ነው። አንዴ ምን ብለህ እኮ፣ አንዴ ትገቢዋለሽ ወይስ ናፍቆት? ምንድን ነው? ምን ብለህ ነው እኮ አንዴ ግቢው። እኛ ለራስሽ ነው። እኔ ነገርኩህ፣ እዚህ ጋር ማንም ከዚህ በኋላ እዚህ ጋር መጥቶ ላንቺ ማንም ማንም ቀለም ምናም ያመላልስ የለም። እዛ ስር ቤት ለስር ቤት ምናም ላንቺ ቀለቡ ነው የሚያሳስበኝ። ሁለተኛ ደግሞ ስራችን ነው የሚበላሸው። ቪዲዮ መስራት ይከብዳል። እኔ ናፍቆት የት ሄደች ሲባል እስር ቤት ገብታለች ማለት እራሱ እኛን ያሰድበናል ያስፈራናል ለዛ ነው ይሄን ቪዲዮ በቃ እንደሱ ከሆነ ለሱ ማሳዩን አንዴ እሱ ጋር መርማሪ ጋር አፌን ስላበላሸው ለሱ ማሳየውን ቪዲዮ ምንድን ነው የምትለው እና ጥፋቱን አምናለች እንደሰራችሁም አርጋለች ብቻ እኔ እንጃ ለመሄድም እና እናንተ ጋር መታ ቃሏንም ለመስጠት እና ለመከታተልም ፍላጎቱ ስለሌላት፣ ምንድን ነው ከፖሊስ የሚያመልጥ ነገር የለም። ከቤቷ እኔ አድርስና አምጣት እንዳላችሁኝ፣ ይቅርታ ለማስባል ብዙ ነገር ጥሪ ያለው ስለዚህ አሁን የእናንተን እርምጃ መውሰድ ትችላላችሁ እቺ ልጅ ከቤቷን ቢሆን ጎትታችሁ ከየትም ይሁን እኔ የሚያገባኝ ነገር የለም ከጎረቤት ይሁን ብትደበቅ ብትደበቅ የአባት የእናቷን ሀገር አቋል ስለዚህ መውሰድ ትችላላችሁ አመሰግናለሁ እ ጨርሻለሁ እኔም አመሰግናለሁ ናፍቆት ናፍቆት እኮ አንዴ ይቅርታውን ቪዲዮሽ እንስራ አንዴ እኔ ላግዝሽ እና አንዴ ትናገር ምንም አላጠፋችም በአንቺ ፋንታ እኔ ላልቅስልሽ በሷ ቪዲዮ በሷ ባመጣችሁ ኬዝ እኔ አለቅስላታለሁ። እኔም መንበርከክ አለብኝ እንበረከካለሁ። ብቻ እቺ ልጅ አድራሻም የትም ሁሉም ጋር እኔ ጋር ማግኘት ስለምችሉ በፈለጋችሁት ነገር ኮንታክት ማድረግ ትችላላችሁ። ብቻ የትም ልታመልጣችልም፣ ዞሮ ዞሮ በእኔ ታገኟታላችሁ እች ልጅ የትም አጣጣው። ከመቼ ወዲህ ነው እኛም ተጠያቂ ነን? አሁንም እያመለጥሽና እየሸሸሽ ነው ናፍቆት። ናፍቆት ስሚ ናፍቆት፣ ናፍቆት አስነቀልኳት፣ ዛሬ ማለት ነው። እኔ ፕራንክ ነው ብዬ ምናምን አውቄ ነው። እኔ እኛ ስደወልኩብሽ ምናምን ብዬ አልጨረሰውም፣ አውቄ ነው። እየተቃጠለች አሁን ክፍለ ሀገር ትገባለች። ምን አለ ብሉኝ። እኔ ነገ ታያውታላችሁ፣ ከክፍለ ሀገር ስደውልላት አሳያችኋለሁ። ክፍለ ሀገር ነው ገው እጭ ያብለጣ ማለት